ይህ አዋዘ የሰበር ነው። ሕንድ ትናንት ሌሊቱን ፓኪስታን በምታስተዳድረው ካሽሚር ግዛት ውስጥና በመደበኛ የፓኪስታን ግዛት ውስጥ የተለያዩ ቦታዎችን በሚሳይል መደብደቧን አስታወቀች። ፓኪስታን ጥቃቱ ስምንት ሰዎች ገድሎብኛል ትላለች። ፓኪስታን በወገኗ አምስት የህንድ የጦር አውሮፕላኖችንና አንድ ሰው አልባ መትቼ ጥያለው ትላለች። ህንድ የጦር ጀቶቹ ስለመመታታቸው ስለ መመታታቸው አላረጋግጠችም። ይሁንና የፓኪስታን የደህንነት ምንጮች ተመተው ከወደቁት አምስቱ የጦር ጀቶች መካከል ሦስቱ የህንድ አየር ኃይል የሚኮራባቸው ፈረንሳይ ሠራሽ ራፋኤል የጦር ጀቶች ናቸው ትላለች። ህንድ ዘመቻ ሲንዶር ስትል የጠራቸውን የትናንት ምሽት ድብደቧን ባለፈው የካሽሚር ግዛቷ ውስጥ በፓኪስታን ይደገፋሉ ያለቻቸው አሸባሪዎች 26 ሰዎችን መፍጀታቸውን ለመበቀል ነው። 25ቱ ቱሪስት ህንዳውያን ዜጎች ሲሆኑ አንዱ ታይላንዳዊ ነበረ። ራፋኤል የጦር ጀቶች የፈረንሳዩ ዳሰዋል አቪዬሽን የሚያመርታቸው ናቸው። የህንድ ድንበር ተሻጋሪ ማጥቃትን ተከትለው የህንድ ካሽሚር ግዛት ነዋሪዎች የሌት እንቅልፋቸው በፍንዳታና በመድፍ ቅንቡላ ድምድምታ ተቋርጧል። ከፊሎቹ ምንም እንኳ ተኩሱ የወገን ጦር የመቅጫ እርምጃ ቢሆንም ፍርሃት አርበድ ብዷቸው ሲደበቁ፣ ሌሎች ደግሞ ለረጅም ጊዜ ሲጠብቁት የቆየው የበቀል ምቱ መጀመር መሆኑ አስደስቷቸው ሲጨፍሩ ታይተዋል። ተጨንቀን ተጠበን ቻነሎች እየቀያየርን ቴሌቪዥን ላይ ተጣብቀን ነው ያለነው አለ ኪፕዋራ የምትባል የህንድ ካሽሚር ግዛት ነዋሪ የ30 ዓመት ሰው ለሲኤንኤን። በሰፈሬ አናት ላይ የሚያልፍ እንዲህ የከበደ የመድፍ ድምድምታ ስሰማ የመጀመሪያዬ ነው ብለዋል። እሱ እንደተናገረው ከሆነ ይህ የመድፍ ወገራ ሦስት ሰዓታት ያህል ቆይቷል። ህንድ በሚሳኤል እንጨፋዎችና በመድፍ ወገራም አነጣጥሬ ደበደብኳቸው ያለችው የሽብር መዋቅሮች ናቸው። በህንድ ካሽሚር ውያን የተባለች ቀይ ውስጥ ከአንድ በቀይ ጡብ የተሰራ ሕንፃ አጠገብ የፈረንሳይ ዜና አገልግሎት ኤኤፍፒ ፎቶግራፍ ያነሳው የጦር አውሮፕላን ስብርባሪ ታይቷል። አውሮፕላኑ የማን እንደሆነ ግን ግልጽ አይደለም። ኢሳያስ፣ ዜናው ያው በተበታተነ መልኩ የሚመጣ ነው። ጋዜጠኞችም ጠቅለል ያለ ገጽታውን ለማቅረብ ጊዜ ገና አላገኙም። ነገር ግን አሁን እንደምንመለከተው ከሆነ ፓኪስታንም የራሷን ምላሾች እየሰጠች መሆኗን ገልጻለች። ድንበር ላይ የመድፍ ድብደባዎች ማድረጓ ታውቋል። ከራሷ የካሽሚር ግዛት ሆና የህንድ ካሽሚር ግዛትን በተለይም የሁለቱ ሀገሮችን ድንበር በሚለየው መስመር ላይ ህንድ ወታደሮች ነጭ ነጭ ባንዲራ ተብሎ አውለብልበዋል ብላለች። ነጭ ባንዲራ ማውለብለብ ያው በቃን የማለትም ምልክት ነው። ሁኔታው ይሄን የሚመስለው ኢሳይ እንግዲህ በህንድና ፓኪስታን መካከል ሁለቱም የኒኩለር ታጣቂ ሀገሮች ናቸው እና እነዚህ ሀገራት እንደዚህ አይነት መቆራቆስ የተለመደ ነው ወይ? አሁን ለምሳሌ እንግዲህ ነጭ ባንዲራ ሲያውደበልቡ ለደረሰብን ጥቃት ለደረሰብን በደል ምላሹን ሰጥተናል፣ እና በቃ ነው ነው ወይስ እንግዲህ እነዚህ ኒኩለር ታጣቂ ሀገራቶች ኒኩለሩን አስቀምጠው እንደዚህ የሚታኮሱ ከሆነ ልክ እንደ ሩሲያ እና ዩክሬን ማለት ይቻላል። እና ይሄ ሪትሙ እየተለመደ እየመጣ ነው ወይ ያው ይሄ የአንድ የአንድ ድርጊት ውጤት ነው። በእርግጥ አካባቢ የተወጠረ ነው። የካሽሚር ግዛት ሁለቱ የሚጋሩት አወዛጋቢ ግዛት ነው። በከፍተኛውን ክፍል በሕንድ ቁጥጥር ስር የሚገኝ ነው። 30 በመቶ የሚሆነው የግዛቱ አካል ደግሞ ፓኪስታን ውስጥ የሚገኝ ነው በዛ በኩል፣ 15 በመቶ ደግሞ እዛ በኩል ቻይና ይዛው የምትገኝ ተራራማ በሂማሊያ ተራራ ስር የሚገኝ ሸለቋማ ምድር ነው። ባለፈው በዚህ በህንድ ግዛት ውስጥ ያው በቱሪስቶች ላይ ሶስት እንደሆኑ የሚገመቱ ታጣቂዎች ረሽነዋል። ያን ያል ሰው ሰዎች እየመረጡ እና ህንድ የምትለው የፓኪስታን እጅ አለበት። ለምሳሌ ይህን ድርጊት የፈጸምነው የካሽሚር ሬዚስታንስ ነን ብሎ ኃላፊነት የወሰደ ቡድን አለ። ህንድ ግን ይሄ ድርጊት ያለ ፓኪስታን ተሳትፎ አልተደረገም በሚል ከመጀመሪያውን ወንጅላ ነበረ። ፓኪስታን ደግሞ እኔ የለሁበትም፣ ካስፈለገ ማስረጃ ይቅረብ ወይም ገለልተኛ አካል ያጣራ የሚል ክርክር ነበራት። ስለዚህም ህንድ ዞሮ ዞሮ ለዚህ የመቅጫ እርምጃ መውሰዷን እንደማይቀር እንዲሁም ልትወስድ መወሰኗን ጭምር ፓኪስታን ነበር ስትናገር የቆየችው ታስታውስ እንደሆነ በሚቀጥሉት 24 እና 36 ሰዓታት መካከል የህንድ የበቀል እርምጃ ይመጣል በማለት አስታውቃ ነበር ዝላማባድ። አልሆነም ከዛ በኋላ እንግዲህ ምናልባት ሶስትና አራት ቀን አልፎ ነው አሁን ድርጊቱ የተወሰደው። እና ህንድ ለምን እንደተኮሰች እና ምን ላይ እንዳነጣጠረች በጣም ግልጽ አድርጋለች። በፍጹም የኢኮኖሚ ኢላማ ላይ አልተኮስኩም የሰላማዊ ሰዎች መኖሪያ ወይም መገልገያ ምንም ነገር ላይ አናነጣጠርኩም። እንደዚሁም ደግሞ ወታደራዊ ኢላማ ላይ በፍጹም በፍጹም አልተኮስኩም ነው የምትለው። የተኮስኩት በሱ አገላለጽ የሽብር መዋቅሮች ላይ ነው ነው። ፓኪስታን ግን የለም የተኮሰቻቸው ሚሳይሎች የሰላማዊ ሰዎች መኖሪያ ላይ አርፈዋል መስጊዶችን አፈራርሰዋል የሚል ነው እና ሁኔታው በዚህ ነው ያለው። እንግዲህ ቻይናም አሜሪካም ሁሉም ድምፃቸውን አሰምተዋል። ታቀቡ፣ ታቀቡ፣ ታቀቡ የሚል መልክትን ያስተላለፉት የህንዱ ውጭ ጉዳይ ሚኒስትር በኤክስ ገጻቸው ላይ ያስተላለፉት መልክት የሀገራቸውን የሚሳኤል ሩምታዎች ተከትሎ በጣም ኃይለኛ የሚሳኤል ሩምታ ነበረ። ማንም ሰው ማንም አካል ማንም አገር አሸባሪነትን ሊታገስ አይገባም፣ ዜሮ ቶለራንስ መሆን አለበት የሚል መልእክት አስተላልፈዋል። የህንዱ መከላከያ ሚኒስትር ደግሞ ጦራችን በለስ እንዲቀናው መኛለሁ የሚል ነው ያቀረቡት። ቅድም ላነሳው ጥያቄ ሁለቱ ሀገሮች የኑክሌር ታጣቂ ሀገሮች ናቸው። አሁን እንግዲህ ፓኪስታን የመድፍ ምላሽ መስጠቷን ገልጻለች። በዚህ በካሽሚር ይሄም የህንድ የበቀል እርምጃ መድፍን የሚያካትተ ነው። ዜናው ላይ እንደሰማሁም አንድ ነዋሪ እንዳለው ለምሳሌ ለሶስት ሰዓታት የቆየ የመድፍ ድብደባ ነው። ስለዚህ በፓኪስታን በኩል የሚወሰድ የበቀል እርምጃ እንዳለ ፓኪስታን አስታውቃለች። ስለዚህ አሁን ሁኔታው ተቋጅቷል ለማለት ትንሽ ያስቸግራል። ልክ እንደኛ ጠዋት እነሱም ሀገር ነክቷል። ስለዚህ ቀጥለን የምናየው ነገር ነው። ግን ዞሮ ዞሮ ሁለቱም የኒውክሌር ታጣቂ ቢሆንም ወደ ባስና ገፋ ወዳለ ሁኔታ ላለመግባት ይጠነቀቃሉ። ለዚህም ነው የሚሰጡ መግለጫዎች ለምሳሌ በሕንድ በኩል ካየው የሰላማዊ ሰዎች ኢላማን አንመታውም የኢኮኖሚ ኢላማ አንመታውም የጦር የወታደራዊ ኢላማ ላይ አላነጣጠርኩም እኔ የሽብር መዋቅር ላይ ያነጣጠርኩት የሚለው ዘጠኝ ቦታዎች ናቸው የተመቱት በነገራችን ላይ ስለዚህ ፓኪስታን ቀጥላ የምታደረገውን ነገር ምናየው ይሆናል ማለት ነው አለም በህንድና በፓኪስታን መካከል እንደዚህ አይነት ነገሮች የተለመዱ ናቸው ወይስ ይሄ የመጀመሪያው ነው ብለን መውሰድ እንችላለን? አይ የተለመዱ ቦታዊ ችግር ነው እና የተለመዱ ነው ማለት ይቻላል። ግን አሁን ለምሳሌ በአመታት ውስጥ ነው የምናየው፣ ይሄ ቶሎ ቶሎ የሚደርስ ነገር አይደለም። በጣም አካባቢው በወታደር በጣም የተወጠረ ቦታ ነው። ሁለቱም ሀገሮች ሊሰጉና ሊፈሩ የሚገባው ቦታ ነው። በቦታው ላይ የሚፈሰው ደም ሊፈጠር የሚችለው ነገር ሁለቱም በፍጹም ደም ፍላት የተሞሉ ህዝቦች ናቸው። አሁን የሚገርመ ይህንን ህንድ አሁን የሰጠችውን ምላሽ በህዝቡ ዘንድ ያለው ግፊት ልነግርህ አልችልም። አየህ፣ ልክ እንደዛ ሁሉ በፓኪስታንም በኩል ተመሳሳይ ነው። እንትኑ እና በግጭቱ የፈሰሰው ደም የሞተው የሰው ቁጥር ወይም የውድመቱ መጠን ከፍተኛ የሆነ ነገር ቢፈጠር በጣም አደገኛ ነው። እንዳልኩ ኒውክሌራቸውን ከመወዘወዝ ወደኋላ አይሉም። ስለዚህ ሁለቱም ይጠነቀቃሉ ተብሎ ይታሰባል። ይሁንና ቢያንስ በቅርብ ዓመታቱ ሶስተኛው ነው ይሄ ከዚህ ቀደም ከዚህ ቀደም አርባ ያህል የህንድ ወታደሮችን በዚህ በ ህንድ በምታስተዳድረው ካሽሚር ግዛት ውስጥ በተመሳሳይ ሁኔታ በተለያዩ ፍንዳታዎች፣ ድንገተኛ እርምጃዎች መግደል ችለው ነበር መንገድ ላይ በፈነዳ ፈንጂ። እና ይህን ተከትሎ ህንድ የአየር ድብደባ አድርጋ ነበረ፣ ፓኪስታን ውስጥ እንደገና። ደግሞ ከዛም በፊት ተመሳሳይ እርምጃ ተወስዷል። ይህ ቦታ ካሽሚር ግዛት ላይ በዚህ ምክንያት ሁለቱ ሀገሮች ሶስት ጊዜ ይፋ ጦርነት ተዋግተዋል በካሽሚር የተነሳ አሁን ግን ሁለቱም የኒውክሊየር መሳሪያ ባለቤት መሆናቸው እንግዲህ የኒውክሌር አንዱ ጥቅም ጦርነትን የማገድ አቅሙ ነው ምክንያቱም ሁለቱም እርስ በርስ ሊጠፋፉ የሚያስችላቸውን የኒውክሊየር መሳሪያ በየእጃቸው የያዙ ሀገሮች ናቸው የያዙትንም ኒክሌር ሌላው ላይ ለማድረስ የሚያስችላቸውን የሚሳኤል የባህር ኃይል የአየር ኃይል አቅም ገንብተው እጃቸውን ቃታ ላይ አሳርፈው የሚገኙ ናቸው። ስለዚህ ይሄ ሁኔታ ገፍተው እንዳይዋጉ ያደርጋቸዋል። አሁን ለምሳሌ ነጭ ነጭ ማሀረብ አውለብልበዋል ብላለች ፓኪስታን። ፖሲብል ሊሆን ይችላል። ምንድነው በቃ ይበቃል በቃ ይበቃናል። በቃ ይበቃናል። በቃ ያረግሽውን አንቺም ታውቂያለሽ፣ እኛ መተንሻል፣ አንቺም ይበቃሻል። በቃ እምትመችውን መተሻል አይነት ነገር ነው እና እንግዳ ነገር ነው ዓለም። ለትንታኔው አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ይሳየስ